ሰላም ቤተሰቦች እንደምን አላችሁ? ዛሬ እንግዲህ በፖፖ ላይቭ ላይ ማለት ነው ሁለት አይነት የፖይንት አቃየር ዘዴ እናቃለን ማለት ነው። ያንን እንዴት አድርገን ነው ተጠቃሚ ምን ሆነ የሚለውን ለምሳሌ ሆስቶች በራሳቸው ኤክስቼንጅ ሲያደርጉ 92100 ፖይንቱን 92ሺ አድርጎ ይሰጣቸዋል። ይሄ ደግሞ ኪሳራ ነው። ይሄንን ኪሳራ ለማስቀረት ሲባል ኤጀንቶች የሆስቶቻቸውን ፖይንት በሊንክ አማካኝነት እንዴት እንደሚቀይሩ በደንብ በቪዲዮ አሳያችኋለሁ። ተከታተሉን። አሁን ቀጥታ ወደ ቪዲዮ እንሄዳለን ማለት ነው። አሁን ቀጥታ አፕሊኬሽናችንን እንከፍትና እንዴት እንደሆነ እንከታተላለን። ስለዚህ አፕሊኬሽናችንን እንከፍታለን። ፖፖ በዚህ መልኩ እንከፍተዋለን ማለት ነው። አሁን ይሄ እንግዲህ ተከፍቶ ነው ያለው። እዚ ጋር ምንድን ነው የምናደርገው? እኛ ኤጀንት ወይነን ኤጀንቶች ወደ ሆስቶቻችን እንዴት እንደምንልክ ነው። በነገራችን ላይ አሁን እያየን ያለ ነው። ስለዚህ እዚህ ጋር ኮይን ትሬዲንግ እንገባለን። ኮይንት ሬዲንግ ከገባን በኋላ ቀጥታ የምንሄደው ወደ ቶፕ አፕ ወደሚለው ፓርቲ ይሆናል ማለት ነው። ቶፕ አፕ እዚ ጋ እንደምትመለከቱ፣ እዚ ጋ አለላችሁ ቶፕ አፕ ይላል ማለት ነው። እሱን አንድ ጊዜ ልብ ብለን እንመልከት። ላይ ቶፕ አፕ ይላል። እዚህ ጋ ምንድነው የምንሰራው? እንከፍተዋለን፣ ቀጥታ እንከፍተዋለን። ቶፕ አፕን ከከፈትን በኋላ የሚመጣልንን ልብ ብለን እናዋለን። እዚህ ጋ ምን አለ? ሁለት ነገሮች አሉ። ቶፕ አፕ የሚለውን ስንከፍተው እንደምትመለከቱት እዚች በአረንጓዴ የተቀመጠችው ዩኤስዲቲ እናገኛለን። ከላይ ኢቤ አለች፣ ቀጥላ ደግሞ ምን አለች ማለት ነው። ዩኤስዲቲ የምትል ሊንክ አለች። ስለዚህ እሷን ሊንክ ነው አሁን መክፈት ያለብን። ቀጥታ ሲ እሷን ከፍታታለን። ስለዚህ አሁን እንደምትመለከቱት ከፍቶልናል ሊንካችን ሊንካችን ከከፈተ በኋላ እዚህ ኮፒ ብሎ እያስቀምጥልናል ማለት ነው። ይህን ኮፒ ወስደን ነው ሊንኩን ኮፒ ማድረጋችንን እርግጠኛ ነው እዚህ ሊንካችን ይኸው ኮፒ፣ ላላያችሁት በቀስት አመልክቼ ያለሁኝ እሷን በደንብ ኮፒ ማድረጋችንን እርግጠኛ ነውን፣ እንዳንሳሳት ወደ ሌላ ሊንክ እንዳይሄድብን ማለት ነው ስለዚህ እሷን አንዴ ጫን ስንላት ኮፒ እያለን ነው አያችሁት አይደል ኮፒ ብሎናል ስለዚህ ኮፒ ካደረግነው በኋላ ደጋግመን እንዳንሳሳት ኮፓይድ ይለናል እንወጣለን ከዚ እንመለስና ወዴት እንሄዳለን ለምንልክለት ሰው ለምሳሌ እንበልና ና እዚህ ጋ የሜሴጅ ቦታ ገብተን ለምልክለት ሰው ነው አሁን ላይ ቅድም ኤክስቼንጅ ስላደረኩ ነው አጋጣሚ እዚህ ጋ ጫን ብላችሁ ትይዙታላችሁ ጫን ብላችሁ ስትይዙት ፔስት የሚል ይመጣላችኋል ይሄው ይሄ የምታዩት የምታዩት ሊንክ እዚህ ጋር ይሄ የዚህ ዩኤስዲቲ ኤክስቼንጅ ማድረጊያ ሊንክ ነው። በነገራችን ላይ ይሄ ይሄን እንግዲህ ዝብርቅርቅ ብሎ የተጻፈው ሊንክ ኤክስቼንጅ ማድረጊያ ሊንካችን ነው። ስለዚህ ይሄንን የምናደርገዋለን፣ ሴንድ እናደርግላቸዋለን፣ ሴንድ እናደርግላቸዋለን ማለት ነው። ስለዚህ አሁን ይሄ አሁን የመረጥኩት ሰው ወይም ደግሞ ወንድማችን ኦልሬዲ ደርሶታል ማለት ነው። ተግባባን። እንትኑ ደርሶታል። ይሄ ሊንክ ማለት የኔ ሊንክ ነው ማለት የኤጀንቱ ሊንክ ነው። የኤጀንቱ ሊንክ እየተላከ ነው። እዛ እንደደረሰው ምንድን ነው የሚያደርገው? ይሄንኑ ይሄንኑ ሊንክ ጫን ብሎ ነው የሚይዘው። ለምሳሌ እዛ ከፈተው ንበር ይኸው፣ ጫን ሲለው በዚህ መልኩ ምን ይላል ማለት ነው። መቶለታል አማራጭ ተግባባይ። እዚህ ጋር በክብ ቀስት መካከል አድርጌ ላሳያችሁ ላሳያችሁ። ይኸው እዚህ ጋ ድሌት አለ። እዚህ ጋር ደግሞ ኮፒ አለች ገባችሁ። ኮፒ የምትለዋል አንድ ጊዜ እንጫናታለን ማለት ነው። ተግባባን። ኮፒ ስንል ያው ኮፓይድ እያለን ነው። ኮፓይድ ብሎናል። አሁን ይሄ የሆስቱ ስራ ነው በነገራችን ላይ ይሄንን ሊንክ ይሄን አሁን ያሳየኋችሁ ሊንክ ይሄንን ሊንክ ኮፒ የሚያደርገው ኦልሬዲ ወደ ሆስቱ ተልኳል። ኤጀንቱ ልኮታል ማለት ነው። ስለዚህ ምንድን ነው የምናደርገው? ይሄን ይዞ ወደ ፖይንቱ ይገባል ማለት ነው። ወደ ፖይንቱን አሁን ይሄን እንበልና አሁን ሆስቱ ወደ ፖይንቱ ነው የሚሄድ፣ ያን ኮፒ ካደረገ በኋላ። ስለዚህ እዚህ ጋር ይመጣና ዋናው የመጠቀሚያ ገጽ ላይ ፖይንት የምትለዋል እዚህን አካል ማለት ነው። ዊዝድሮ ነው የሚለው፣ አያችሁት። ዊዝድሮ አንድ ጊዜ ዊዝድሮ ይለዋለች። ይችን አንድ ጊዜ ዊዝድሮ ይላታል ማለት ነው። ዊዝድሮ ይልና ይወስዳል። ከዛስ እዚህ ጋር ደግሞ ያው እንደምታዩት ምን አለ ይችን ሜተድ አንድ ጊዜ ይነካል። በሚገባ እዚህ ፔስት አድርገነዋል ማለት ነው። ፔስት የምናደርገው እዚህ ጋር ቀስቷን ያመለከት። ፕሊስ ኢንተር ይላል። ልክ ካልሆነ ፕሊስ ኢንተር ዘ ኮሬክት አድሬስ ነው የሚለን። ከዛ ኮንፊርም እንለው ወይም ደግሞ ሰሚት እንለዋለን። ሰሚት ስንለው ቼክ እያረገልኝ ነው። እዚህ እንደምታየት ቼክ አድርጎ ትክክል ካልሆነ ትክክል አይደለም ይላቸዋል። ጨርሷል። አሁን እስቲ ኮንፊርም ልበለው። ይሄው በትክክልም አምጥቶልኛል ማለት ነው። ከዛ ዚህ ዊዝድሮ እንለዋለን። አሁንም ደግሞ ዊዝድሮ እናዘዋለን ማለት ነው። ተግባባን። አሁን ሁሉንም እንትን ያመጣላችኋል፣ እዛ ጋር ያላችሁን አማውንት ሁሉንም የሚያመጣላችሁ አንድ ትም ፖይንት አይተው ማለት ሁሉንም አምጥቶ ነው ኤክስቼንጅ የሚያደርግላችሁ። ስለዚህ እዚህ ጋ የፖይንቱ መጠን እዚህ ጋ ያስቀምጧል፣ ራሱ ምንም እኛ የምጽፈው ነገር የለም። ይሄንን እንዳለ ታች መተን ሰብሚት ነው የምንለው እዚህ ጋር ሰሚት እንለዋለን ማለት ነው። ያን ጊዜ ቀጥታ ወደ ምን ይልከዋል? ወደ ኤጀንቱ አካውንት ይልክልናል ማለት ነው። በዚህ አማካኝነት በዚህ መልኩ ኮይናችሁን ከኤጀንቶቻችሁ መውሰድ ትችላላችሁ ማለት ነው። ወይም ደግሞ ኤጀንቶች ለ ሆስቶቻችሁ በዚህ መልኩ ኤክስቼንጅ አድርጋችሁ መጠቀም ትችላላችሁ። በዚህም ከአምስት ሺህ በላይ ኮይን ማትረፍ ትችላላችሁ ማለት ነው። እንግዲህ ይህ ቪዲዮ ከጠቀማችሁ ሰብስክራይብ እና ላይክ በማድረግ ለሌሎችም እንዲደርስ አድርጉት። ሌሎችም ሀሳቦች ካላችሁ በኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እንገናኛለን ማለት ነው። አስተያየት ካለም በኮሜንት ሰክሽን ላይ ብታስቀምጡ ደስ ይለኛል። መልካም ጊዜ።